በአህጉሪቱ ሰላምና ደህንነት ላይ ያተኮረው ላለፉት ሶስት ቀናት በባህር ዳርና አዲስ አበባ ሲካሄድ የቆየው 11ኛው የጣና ፎረም የውይይት መድረክ አፍሪካውያን ስለ ችግሮቻቸው መፍትሄ ለማስቀመጥ ሀሳቦችን እየተለዋወጡበት ሆኖ አልፏል። በመድረኩ የቀረቡ የውይይት ሀሳቦችና ግብረ መልሶች በርካቶቹ የሚያሳዩት በአህጉሪቱ ተመሳሳይ የችግር ዑደት ስለመኖሩ ነው የሚሉት የፎረሙ ተሳታፊ ለእነዚህ የመፍትሄ አቅጣጫ የተባሉ አማራጮች ተንሸራሽረውበት መጠናቀቁን ነግረውናል። በአራቱም አቅጣጫ ስትሄድ በሰሜንም፣ በምዕራብ፣ በምስራቅ አፍሪካውያን ተመሳሳይ የሆነ ተግዳሮቶችን እያስተናገዱ ይገኛሉ። ስለዚህ ከዚህ አንጻር እንግዲህ የየትኛውም አካባቢ ላይ ያለው የአፍሪካ ጉዳይ የጋራ የሆነ ጉዳይ ነው። የሰላም ጉዳይ የኢትዮጵያ ብቻ ሳይሆን በየትኛውም አፍሪካ ሀገር ላይ አንዱ ትልቁ የሆነ አጀንዳ ነው። የወጣት መሽር ጉዳይ የኢትዮጵያ ብቻ ሳይሆን ሌላውም የአፍሪካ ሀገር እያስተናገደ ያለ ችግር ነውና እነዚህ በጋራ ሁሉንም የአፍሪካ ሀገራት ይናው ቻሌንጅ እያደረጉ ያለው ተግዳሮቶችን እንዴት መፍታት ይቻላል የሚለውን የአፍሪካውያን በጋራ የመከሩበት መድረክ ነው። በፎረሙ የአፍሪካን ተጠቃሚነት በፍትሃዊነትና እኩልነት ላይ በተመሰረተ መስመር ለማረጋገጥ የሚረዱ ሀሳቦች መነሳታቸውን በመዝጊያው ላይ ንግግር ያደረጉት የፎረሙ ቦርድ አባልና የቀድሞ የማላዊ ፕሬዚዳንት አንስተዋል። ሰላምን ማፅናት ከተቻለ የተፈጥሮ ሀብቶችን በመጠቀም አህጉሪቱን ማሻገር እንደሚቻልም አስረድተዋል። ባለፉት ሶስት ቀናት አህጉሪቱ በተለዋዋጩ ጂኦፖለቲካዊ ዳራ ውስጥ እንዴት ጥቅሟን ማስጠበቅ እንዳለባት ተመልክተናል። በአካታችና የማይበገሩ ተቋማት ግንባታ ሂደት ውስጥ የዲጂታል ሽግግሩንም ሚና ተረድተናል። የተፈጥሮ ሀብታችንንም ለመጠቀም የሚያስችሉ ተግባራዊ የታደሱ አላማዎችንም ለይተናል። ፍትሃዊነትን ባረጋገጠ መልኩ ተሞክሮዎችን መጋራትና ዓለም አቀፍ ትብብሮችን በመከባበር ላይ ተመስርተን ማስፋፋት አለብን። ይህ ፎረምም በተለዋዋጩ ዓለም የአፍሪካን ስፍራ በመለየት ረገድ የጋራ መግባባት እንዲኖር ያስቻለ ነው። የጣና ፎረምም እነዚህ ሀሳቦችን የጋራ በማድረግ መሬት የማውረድ ተስፋ እንደተጣለበት ዶክተር ጆይሴ ባንዳ አብራርተዋል።

የጣና ፎረም ፋይዳም የተነጋገርናቸውን ጉዳዮች ወደ ተግባር በመለወጥ ረገድ በሚኖረን ቁርጠኝነት የሚለካ ነው። ያለፉት ሶስት ቀናት የሐሳብ ልውውጦቻችንም ትርጉም ያለው አፈፃፀም ሲኖር ፍሬያማ ይሆናሉ። እንደ ፎረሙ ቦርድ አባል የምናስተላልፈውና ከዚህ ዓመቱ ዝግጅት በቁርጠኝነት ተሳክቶ ማየት የምንፈልጋቸው ቁልፍ ነገሮችም እነዚህ ናቸው። የተወያየንባቸው የጋራ አጀንዳዎቻችን ወደ ተግባር ተለውጠው ማየት እንፈልጋለን። በአህጉሪቱ ለሚስተዋሉ የሰላም እጦቶች የተፈጥሮ ሀብቶችም የራሳቸው ሚና አለ የሚሉት ተሳታፊዎች ደግሞ ይህንን መልሰው መፈተሹና ለሕዝብ ጥቅም መዋል እንደሚገባ ያነሳሉ። እነዚህን መለስ ብሎ ማየትና በፎረሙ የተነሱ ሐሳቦችን ቀምረው የመፍትሔው አካል ለመሆን እሴቶቻችንን መጠቀም እንደሚገባ ተጠቅሷል። አፍሪካውያን መረዳት ያለብን ቁልፍ ነገር ቢኖር የተፈጥሮ ሀብቶቻችንን ለአፍሪካውያን ጥቅም እየዋሉ ነው ወይ የሚለውን ነው። አንጡራ ሀብቶቻችን ያለምንም ተጠቃሚነት አገሪቱም ተጠቃሚ ሳትሆን እየወጡ ስለመሆኑ ማሳያዎች አሉ። ስለዚህ ስናስብ እሴት ጭመራና ተጠቃሚነትን ማረጋገጥ ላይ በምላሽነት ልንሰራ ይገባል። ሀብቶቹ ለሚወጡበት ማህበረሰብ ፋይዳ ያለው ስራ መስራት አለብን። ለሀገሪቱ ልማት ተደራሽነት ጠቃሚ መሆ መሆን አለበት። ለዚህ የሚረዱን አሁን አሁን እያጣናቸው የመጣነው የተለያዩ ሴቶች አሉ። ይህንን እንደገና ማጤን ይኖርብናል። መሪዎች እነዚህን መጠቀም ከቻሉ አቅሟ አለ፣ መገለጫዎችም አሉ። ያለንም ምርጫ ዞር ብሎ ማየት ነው። ችግሮችን መቅረፍ እንችላለን። ፎረሙ ሰላምና ደህንነትን የተመለከቱ የተለያዩ አጀንዳዎች ቀርበው ውይይት ተደርጎበታል።